ዳኒ እና ሶሲ እንዳልተጣሉ ግን ስንቶቻችሁ ነው የምታውቁት? የምር ዳኒ እና ሶሲ አልተጣሉም፣ ግን አክት የሚያደርጉት ከብሩኬና ከሀይሚ ፊት እንደተጣሉ ነው እንደዛ ካላደረጉ ሴራውን መስራት ስለማይችሉ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሀብም ዛሬ የቪዲዮ ሰርቶ ነበረ መለኛውም ዳኒሮስም ቪዲዮ ሰርቷል ማለት ነው። እና ምንድነው መሰላችሁ ውዱችዬ ማለት ነው፣ ውድ ቤተሰብ የጨረቃ ፋሚሊ ሁለቱ ተደራጅተዋል። ሴራ እያሴሩ እንደሆነ እንዳልተጣሉ የምታውቁበት በጣም ብዙ መንገዶች አሉ። ለምሳሌ ላስታውሳችሁ፣ ባለፈው ብሩኪ እሷ እየደወለች ትጨቀጭቀዋለች ከፍቅረኛዬ ጋር ተጣላሁኝ እያለች ብሩኬን ከዛ፣ እሱ ደግሞ የዋህ እሷን ለማስታረቅ እኔን ኛ ያበላሸሁት ህይወቷን ብሎ ለማስታረቅ እየጣረ እያለ ከዛ ቀጠራት። የሚቀጥራት እንግዲህ በካሜራ እንጂ ከካሜራ ጀርባ አይደለም። ገና ከሩቅ ስትመጣ አይታችኋት ከሆነ ፍንክንክ እያለች ነው የመጣችው። ከዛ በኋላ ከመጣች በኋላ ራሱ ለምን እንደጠራሁሽ ታውቂያለሽ ሲላት አላቅም አለች። ለእርቅ ነው ሲላት ቀየር አድርጋ በቃ እኔ ኮ ትቼዋለሁ አለች። ይኸውን ድብን ያለ ሴራ ነው። ይሄ መታረቁን ከተወቹ እኮ በቃ ለብሩ ከሄደው ላይ አይ ኔ ትቻዋለሁ መታረቅ አልፈልግም አልመጣም ማለት ትችል ነበረ። ትናንትና ደግሞ ዳኒ በተመሳሳይ ሀይሚን ካሜራ ላይ ምናምን ብሎ እንትን እሷ እንደሚገናኙ እንደሚያወሩ ነገሩን እንደሚፈቱ ነው ያወራቸው አይደለ። ከዛ ከመጣ በኋላ ካሜራ ላይ ምናምን ብሎ አስመሰለ። ስለዚህ ዳኒና ሶሲ አልተጣሉም። ዳኒና ሶሲ ክፉ ነገር አይነጋገሩም። እየሰማችሁ ከሆነ አንድ ክፉ ነገር ከአንደበታቸው አይወጣም። አንቺ ሂጂ፣ አንቺ ሂጂ፣ አንተ ሄድ፣ በቃ የእችን ቃላት ብቻ ነው የሚደጋግሟት እንጂ እንዲወጣ ያለ ነገር አይናገሩም። ሀይሚና ብርኬን በተቃራኒ ስታያቸው ልብ የሚሰብር ነገር ነው ሲነጋገሩ የነበረውና ያ ማለት ሁለቱን ክፉ ነገር እንዲወጣቸው እንዲሰዳደቡ ልባቸው እንዲሰባበር እያደረጉ ከመካከላቸው ክፍተቱን ለመፍጠር እየተጠቀሙ ያሉ ሰዎች ናቸው። ግን አሁን እኔ እየተናደድኩ ያለሁት በሀይሚና በብሩኬ ነው። አይናቸውን ሊገልጡ አልቻሉም። በቃ ሁለቱም ብሩኬም ሀይሚም እና ዛሬ ይሄ ዳኒ ተብዬ ሲል የነበረው እንግዲህ የስንት ዓመተ ምህረት ኮሜንት አምጥቶ ለሀይሚ ሲያሳይ አንደኛ እሷን ሕፃን ማድረጉ ነው። ሲቀጥል ከዚህ ጋር በቤተሰብ እየተጫወተ እያሾፈ እየቀለደ ነው። በመቀጠል ደግሞ ለእሱ ሲሆን ነገሮች በጣም ቀላል ናቸው። ታውቃላችሁ የሆነ እንዴት ነው ምንም ነገር ቢያደርግ ማለት ነው ለሱ ምንም ማለት አይደለም። ምንም ምንም ሰው ሲያደርግ ብቻ ነው የሚያንገበግበው። ብሩኬ በስንት መሰላችሁ፣ በሁለት ሺህ ሀያ አራት የተጻፈ ኮሜንት አምጥቶ ውድሻል ማነው የእኔ ቆንጆ አላት ብሎ ሲያብድ ነበር። ግን ትናንትና ዓይናችን እያየ ብሩኬ እያለ የኔ ቆንጆ ፀጉሯን እያስተካከለ እንዲከፋሽ አልፈልግም ለአንቱ ትልቅ ቦታ አለኝ እያለ ሲቀባጥር የነበረ ሰው ነው። ስለዚህ ሁሉንም ነገር እኔ ብቻ ሳደርገው ያምራል ነው የሚለው እና ብሩኬን ለመጣል ሆን ብሎ ተነስቷል። እኔ አሁን ሀይሚ ለምን እንደምትሽውር ነው የማይገባኝ እኮ፣ እያታለላት እንደሆነ እኮ አልገባትም። ከእሷ ላይ የሚያደርጋቸው እያንዳንዱ እንቅስቃሴዎች ብሩኬን የጎዳ ስለሚመስለው ብሩኬን የጎዳ ስለመሰለው ለመበቀል ነው እንደዛ ሲያደርግ የነበረውና ሀይሚ ግን እኔ ይሄ ሳይገባት ቀርቶ ይሆን አላቅም። አሁን ይሄ የኛ መረዳት ምን ዋጋ አለ ውዶችዬ። ይሄን ነገር እነሱ እንደኛ ጠለቅ ብሎ አልተረዱትም። እኛ ነው እያየን ያለ ነው፣ ከዳር ሁነን የክፋታቸውን ጥግ፣ የተንኮላቸውን ጥግ እኛ ነው እያየን ያለ ነው። ግን እነሱን እንዴት እናስረዳቸው? አልናቸው አልናቸው ሊገባቸው አልቻለም። ብሩኬ ፕራንክ ከማድረግ ውጭ ማለት ነው። እችን ቆ ምንድን ልበላት እች ቆርቆሮ የሆነች ሴት እኔ የኔ ቆንጆ የኔ ውድ ምናም ብሎ እንዲህ እንኳን ነክቷት ያውቃቸው ሲል አይነካትም፣ በፍጹም ማለት ነው ስሬ ሰሞኑን የሚቆመው ወንድሜ እና የምንላችሁ ፈልጌ ነው እናንተም ደግሞ መከፋፈል ሳይሆን ሀይሚ ሀይሚ ብሩኬ ብሩኬ ሳይሆን በተለይ ሀይሚ ምንም አትሆንብን፣ ሌላው የራሱ ጉዳይ የምትሉ ማለት ነው ሀይሚ አሁን ደስተኛ ነው የምትመስላችሁ ማለቴ ደስተኛ ነው የምትመስላችሁ ወይ? ሀይሚ ከሆን ከህይወቱ አንድ ነገር እየጎደለን ያለው ምን ሆናችኋል? ለዛውም ደግሞ ሙሉ ደስታዋን የሚወስደው ሰው። ለዛ ነው መልካም ነገር እንናገር፣ መልካም ነገር እንጻፍላት እምላችሁ እና እንግዲህ ያው ቅድም ደግሞ ሀይሚ ያው ከትክሻው ላይ ደገፋለች። ዳ ወይ ወይ ወይ ወይ ሀይሚ ግን አልቆረቆረሽም? ይሄ ኩርንችት ሰውዬ አልቆረቆረሽም? ተንገዳ ግጄ ብወድቅም ከሱ ላይ አልደገፍም። የምሬን ነው። እኔ እንዴት እንዳስጠሉኝ በቃ የግዴታ ነው ማዳምጣቸው። እነሱ እነ ሀይሚ ከዛ ውስጥ ስለሚኖሩ፣ እነ ብሩኬ ከዛ ውስጥ ስለሚኖሩ ግዴታ ሳልፈልግ በቃ እየተቃጠልም ቢሆን እያየናቸው ነው። እና ሌላው መለኛው ቪዲዮ ሰርቶ ነበርና ያው ሐፍትሽ ባለፈው የሰራችሁት ቪዲዮ መለኛው ሐፍትሽ ጥሩ ነው ማለት ለአንዴና ለመጨረሻ ጊዜ ነው ያስጠነቀቃችሁት። ይሄ ልጁ የዋናት ነው ስላችሁ እኮ አሰሙም። ይሄ ልጁ የዋናት ነው በኮሜንት እራሱ ይሽለጠለጣል። ሽልጥልጥ ኮሜንት ከቤታቸው ሄዶ ጽፏል እና እነሱም ደግሞ ለኮሜንት መለሱ። አሁን እዚህ ጋ ተሳስታችኋል። ሀብና መለኛው ባለፈው ሰርታችኋል፣ አለቀ። ለዚህ ተርካሻ ነገር መልስ መስጠት አይገባችሁም። ከመልሱ ይልቅ ደግሞ በጣም የሚቀድም ነገር አለ፣ የሁለቱ ህይወት መስተካከል ስለዚህ እናንተ ግዴታ ሰርጎ ገብ የሚባለውን ነገር የለም። በቃ እነሱ ሳይፈልጉ በግዴታ ቢሆን መግባት አለባችሁ። ቪዲዮ ስለሰራችሁ ምንም አይስተካከልም። እንኳን አይደለም አንድ ሁለት ቪዲዮ አስር ሀያ ቪዲዮ ብሰሩ አይስተካከልም። እራሳችሁ ሂዱ። በቃ ሂዱ። አንዳችሁ የሆነ ፍቃድ ጠይቃችሁ ምናምን ድረስ በሉባቸውና ከዛ መተታችሁን ቢሆን ቆንጠጣችሁን ቢሆን እራሱ ሁለቱን አይናቸውን እንዲከፍቱ አድርጉልን። አሁን ደግነቱ የብሩኬ ጓደኞች ሁሉ እየተነሱ ነው።